ነው አሁን ያስተካከሉት ነው፣ ዶክተር አብይ ትንሽ ያው ሁላችሁ እንዳላችሁት በጣም ለዶክተር አብይ አመሰግናለኝ። ያው ኒው ኢንሳይት ነው ያመጣ። ያው እንደዚህ አይነት በማህበራዊ ሚዲያው ወጥተህ ምን እንደሚሰራ ምን መስራት እንደሚቻል ራሱ እንዴት ነው ፔኔትሬት ማድረግ ያለበት አንድ ሐኪም የሚል ነገር እንደው ለብዙዎቻችን ያው እንደዚህ አይነት ነገር ኢቲካል ነው ወይስ አይደለም የሚል ጥያቄ ልክ እንዳልነበርን የሚያሳይ በመሆኑ እኔ በጣም ደስተኛ ነኝ። በመቀጠል ኒሮሰርጅን ነኝ እኔ። እዚህ አይደር ያለው ሁኔታ በጣም ያሳስባል። ሬዚደንቶቹን ሲገቡ አሁን ተስፋ ኑሯቸው አይደለም የሚገቡ ያው ሌተ ቀን ያገለግላሉ፣ እንደ ተማሪ ብቻም ሳይሆን እንደ ቋም ሐኪም ሆኖ እያገለገሉ እስከሚመስል ድረስ ነው የሚሰሩ። ግን ምን በቪዲዮ ፎቶን ጫን እናድርግና የቪዲዮ ምልክት አለች፣ በቪዲዮ ብናይ ደስ ይለናል እያለን ዶክተር አብይ አይደ ነው እንትን ትንሽ የመብራት ችግር እንዳይኖር እንጂ መኩራለን። ዘሮ ዘሮ ሀሳብ መስጠት የፈለኩት ምንድን ነው? አሁን ያለው የሚኒስትሪ ኦፍ ሄልዝ እና የሞሼ ህግ ለሬዚደንት እና ለጠቅላላ በህክምና ሴክተር ላለው ሰው በጣም ዲስከረጂንግ እንደሆነ ያው ምንም ጥያቄ የለውም። ለሁላችን በእኩል ሀሳብ የምንስማማበት ይመስለኛል። እና አሁን ምን ማድረግ አለብን የሚል ሀሳብ ለመስጠት ያው አሁን ዶክተር አብዬ የመጣበት መንገድ በጣም ደስ የሚል ነው ብዬ አስባለሁ። ምክንያቱም ብዙ ሐኪሞች ምን ማለት እንዳለብን፣ እንዴት ስቴክሆልደሮችን ሆልደሮቹን ኢንፍሉዌንስ ማድረግ እንዳለብን፣ እንዴት መሰባሰብ እንዳለብን ያሳየን ይመስለኛል። ስለዚህ እንደዚህ በማህበራዊ ቢንያው መሰባሰብ ጀምረን ተወያይተን ኢንፍሉዌንስ ማድረግ የምንችልበት እድል እንዳለ ነው የሚገባኝ እና በአጠቃላይ ያለው ሁኔታው የወለደው አሁን ሰው አገር ውስጥ ለመስራት ሳይሆን በተለይ በእኛ አካባቢ ያለው ነገር እኔ ስረዳው ጠቅላላ ዩስኤምኤል እና የሌሎች አገሮችን ሌላ አስቸጋሪ መንገድ አልፎ ሕይወቴን ይቀይራለሁ ብሎ የሚያስብበት ደረጃ ደርሶ እንዳለ ነው የሚገባኝ። ስለዚህ መሰብሰብ አለብን። ለእንደነ ዶክተር አብይ ያለው ትንሽ ቶሎ ብሎ የወጡ ደግሞ መደገፍ አለብን። እነሱ ደግሞ እኛን ሰብስቦ ሀሳብ አሰባስቦ ኢንፍሉዌንስ አድርገን ይህንን ነገር መቋጫ እንዲኖረው ለማድረግ ይረዳናል ብዬ አስባለሁ። በተረፈ ያለው ስፔሻሊ አሁን ማች የሚያደርጉ ሬዚደንቶችን አስቦ ማለት በጣም የሚያስከፋው ምንድነው? አሁን በኒሮሰርጀሪ ዲፓርትመንት አሁን እኛ ጋ ይገባሉና አንድ ሁለት ዓመት ሶስት ዓመት ትምህርታቸው ከተከታተሉ በኋላ በመሀል ያቋርጡታል። ሌላ ያልሆነ ቀውስ ነው እየገቡ ያሉና አስቦ መግባት አለባቸው። ቆርጠህም ወደ ሌላ ሀገር መሄድ አለብን ብለህም መወሰንም አንድ ነገር ነው። የአገሪቷ ሁኔታ እስከሚስተካከል እና ያው ወጣ ወጣ ያላቸው ሐኪሞች ሰብስቡን፣ ሀሳብ እንሰብስብ፣ ስቴክሆልደሮችም ሆልደሮችም ኢንፍሉዌንስ ለማድረግ እንሞኩል ለማለት ነው። አመሰግናለኝ ለተሰጠኝ እድል ዶክተር። እናመሰግናለን ዶክተር አወቀ። ጂፒ ኮንክ ቀጥል።